እንደምን ሰነበታችሁ የእግዚአብሔር ህዝቦች ሆይ አሁንም እግዚአብሔር እድል ሰጥተው እንድንገናኝ ስላደረገ የጌታ ስም የተባረከ ይሁን እንግዲህ በዮናስ እና በኤልያስ ህይወት ላይ የጀመርነውን ትምህርት እንቀጥላለን ይህኛው ሶስተኛው ክፍል እግዚአብሔር ለኤልያስ በተራራ ከተገናኙ በኋላ ቁጥር አምስት ላይ የተናገረውን እንደ ዋና ሀሳብ አድርገን ልናገርበት ነው ወደድኩት እግዚአብሔር በመጣህበት መንገድ ተመለስ ያለው ማለት ነው እግዚአብሔር ኤልያስ ጋር ከተነጋገረ በኋላ በአምስተኛው ደረጃ ላይ እንግዲህ አስቡ። መጀመሪያ እግዚአብሔር ቁራን አዘዘለት፣ ኤልያስ ተቀበለው። ባልቴት አዘዘለት፣ ኤልያስ ተቀበለው። ሶስተኛ ላይ መልአኩ መጣ፣ ኤልያስ ተቀበለው። አራተኛ ላይ እግዚአብሔር መጣ፣ ኤልያስ ጋር ተገናኘ። ከዛ አምስተኛ ደረጃ ላይ ኤልያስ ወደ ሰማይ ወጣ። ዮናስ ደግሞ አምስት ደረጃዎችን ወደታች ወረደ ብለን ተነጋግረናል። እሱ ላይ ጊዜ እንደገና ለመውሰድ አልፈልግም። እግዚአብሔር በተራራ ላይ ከኤልያስ ጋር ከተገናኘ በኋላ ኤልያስ ምን አለው? ምሽን፣ ከሰጠው በኋላ ተልዕኮ ከሰጠው በኋላ በመጣህበት መንገድ ተመለስ ይለዋል። አንደኛ ነገሥት እግዚአብሔር ይማለው፣ ሂድ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ ይለዋል። በመጣህበት ወደ ደማስቆ ተመለስ ይለዋል። አጭር ጸሎትን ጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። ስለዚህ ጊዜ ስለዚያ አስደናቂ መልእክት እናመሰግንሃለን። አሁንም ደግሞ ለጆሮችን ብቻ ሳይሆን ለውስጥ ጆሮችን ተናገረን በጌታችን በኢየሱስ ክርስቶስ ዘላለማዊና ህያው ስም አሜን እንግዲህ ወገኖች ኤልያስ ከእግዚአብሔር ጋር ከተገናኘ በኋላ የሆነው ነገር እዚህ ጋር ትንሽ ኦድ ነገር ይመስላል ኦድ ያልኩበት ምክንያት ሰው ከእግዚአብሔር ጋር ከተገናኘ አዲስ መንገድ አዲስ ራእይ አዲስ ህይወት አዲስ ፕሮግራሚን አዲስ ቦታ ነው የሚፈልገው እንጂ እግዚአብሔር በመጣህበት መንገድ ተመለስ የምለው ነገር እንደ ሰው ላይመችን ይችላል ከእግዚአብሔር ጋር ሰው ከአምላኩ ጋር ከተገናኘ በኋላ እግዚአብሔርን ኢንካውንተር ካደረገ በኋላ የዱሮ መንገድ ሳይሆን አዲስ መንገድ፣ የቀድሞ ልምምድ ሳይሆን አዲስ ልምምድ፣ የቀድሞ ፕሮግራም ሳይሆን አዲስ ፕሮግራም፣ የቀድሞ ራእይ ሳይሆን አዲስ ራእይ ነበረ። ሰው የሚመኘው ግን እግዚአብሔር አንዳንድ ጊዜ በመጣይበት መንገድ ተመለስ፣ በህይወት መንገድ፣ በአገልግሎት መንገድ፣ በልምምድ መንገድ አንዳንድ ጊዜ እግዚአብሔር በአካላዊ ጉዞ እንኳ በመጣይበት መንገድ ተመለስ ይለዋል። ልዩነቱ ግን አንድና አንድ ነው። ልዩነቱ በመጡበት መንገድ ብመለሱም፣ በመጡበት አቅጣጫ ብመለሱም፣ በመጡበት ሁኔታ ብመለሱም፣ ዳሩ ግን እንደመጡ አይመለሱም። ሰው ከእግዚአብሔር ጋር ከተገናኘ በኋላ በመጣበት መንገድ ልመለስ ይችላል፣ ግን እንደመጣ አይመለስም። እንደመጣ ይመለስም። ስለዚህ ልዩነቱ ያ ነው። ስለዚህ እግዚአብሔር በመጣህበት መንገድ ተመለስ ይለዋል ኤልያስን። እዚህ ጋር አንዳንድ ነጥቦችን አንስተን እንመልከት። ኤልያስ የመጣበትን መንገድ እንመልከት። አንደኛው ኤልያስ የመጣበት መንገድ ዛቻ የሞላበት መንገድ ነው። ኤልዛቤል ይላል የእግዚአብሔር ቃል አንደኛ ነገ 19፥2 ላይ ኤልዛቤል ነገ በዚህ ጊዜ ነፍስን ከእነዚህ እንደ አንድቱ ባላደርጋት አማልክት ይህን ያደርጉብኝ ይጨምሩብኝም ብላ ወደ ኤልያስ መልክተኞችን ላከች ይላል። ስለዚህ ኤልያስ የመጣበት መንገድ አንደኛው ዛቻ የሞላበት መንገድ ነው። የወንጀሉ ኤልዛቤል የወንጀሉ ባለቤት አማልክት ድጋፍ ሰጪ ታወጣት መልእክተኛ መልእክት አቀባይ በሶስት አንድ ላይ ሆኖ ለአንድ ሰው ግጥሚያ የሚመጡበት ማለት ነው። በዚህም መሰረት ኤልያስ የመጣበት መንገድ ስልጣን ያላቸው ሰዎች ዛቻ ያለበት ሁኔታ፣ የተመቻቸላቸው ሰዎች ዛቻ ያለበት ጊዜ፣ ያላቸው ሰዎች ማስፈራሪያ ያለበት መንገድ፣ ወገን ካላቸው ሰዎች ማስፈራሪያ የሚመነጭበት መንገድ፣ ሀብት ያላቸው ሰዎች አድፍጦ የሚጠብቁበት መንገድ ወገኖቼ እንዲህ አይነት መንገድ ነው እግዚአብሔር በመጣይበት መንገድ ተመለሰ የምለው ። ዳሩ ግን እግዚአብሔር በመጡበት መንገድ የሚመልሰው ኤልያስን በዚያ እንዲመለስ የሚያደርገው ልዛትቤት ሳይሆን ልዝትባቸው፣ ልፈራ ሳይሆን ሊያስፈራቸው፣ ልንበረከክ ሳይሆን ሊያንበረክካቸው፣ እጅ ልሰት ሳይሆን እጅ ሊያሰጣቸው፣ ዝቅ ብሎ እጅ ሰጥቶ ሊኖር ሳይሆን የትቢትን ተራሮችን ዝቅ ያደርግ ዘንድ አሁን በኢሳይያስ 23 9 ላይ የክብሪን ሁሉ ትዕቢት ይሽር ዘንድ የምድሪን ክቡራን ሁሉ ያስንቅ ዘንድ የሰራዊት ጌታ እግዚአብሔር ወስኖታል የተባለው ያንን ያድርግ፣ እንጂ እግዚአብሔር እዚያ ዛቻ ውስጥ ገብቶ እንደገና የሞራል ግድያ እንዲደርስበት የካራክተር አሳሲኔሽን እንዲደርስበት አይደለም በዚያ እንድመለስ የሚያደርገው ማለት ነው። አዎ ወገኖቼ እግዚአብሔር ከእግዚአብሔር ጋር ስንገናኝ አንዳንድ ጊዜ በመጣንበት መንገድ ይመልሰንና ያም በተሸናፊነት መንፈስ ሳይሆን በአሸናፊነት መንፈስ እንድንገለጥ ነው የሚያደርገው። ክብር ለጌታ ይሁን። ሁለተኛ ኤልያስ የመጣበት መንገድ የምድረ በዳ መንገድ ነው። ኤልያስ እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ ይላል። በመጣይበት መንገድ ተመልሰ የተባለው ነገር የምድረ በዳ ጉዞ፣ የብቸኝነት መንገድ፣ የምድረ በዳ መንገድ አራዊቶች ያሉበት እባብና ግንጥ ያለበት የመዝናኛ ቦታ ያይደለ በዚያ እንድመለስ ነው የሚያደርገው የጥማትና የረሃብ መንገድ ነው ያም ሆኖ ግን እንዲህ አይነቱ መንገድ ሙሴ የሄደበት ዳዊት የሄደበት ኢየሱስም ራሱ የሄደበት ስለሆነ የእግዚአብሔር ታላላቅ ሰዎች የሄዱበት ጎዳና ስለሆነ ኤልያስ በዚያ እንዲሄድ እግዚአብሔር ፈለገ ሶስተኛው ኤልያስ የመጣበት መንገድ ምንድን ነው በዚያ በመጣህበት መንገድ ተመለስ ያለው የቀንና የሌሊት ጉዞ ነበረ ተጓዘው? አንደኛ ነገሥት ምዕራፍ 19 ቁጥር 8 ላይ እግዚአብሔር ተራራ እስከ ኮረብ ድረስ 40 ቀንና 40 ሌሊት ሄደ ይላል የሌሊት ጉዞ ነው የቀንና የሌሊት መንገድ የምድረ በዳነት መንገድ የሌሊትና የቀንና የሌሊት ጉዞ ወገኖች አንዳንድ ጊዜ አንድ ነገር እንድንረዳ እፈልጋለሁ እግዚአብሔር ለእኛ ብሎ ቀንና ሌሊትን አይቀይርም አያዛባም ሌሊትን ብርሃን አያረግም። ፀሐይ እንዳጠልቅም ላያረግ ይችላል፣ አያረግም። እግዚአብሔር ምድረ በዳውን ለእኛ ለአንድ ሰው ብሎ አይቀይርም። ግን ምድረ በዳን የምናይበትና ሌሊትን የምናይበትን ፐርሰፕሽን ይቀይራል። ማይንድ ሴትን ይቀይራል። ችግርም ሙሉ በሙሉ ማስወገድ ብቻ ሳይሆን የእግዚአብሔር አላማ ሌላው አሰራሩ እኛ ችግሮችን የምናይበትን እይታችንን ይቀይራል፣ ግምታችንን ይቀይራል። እግዚአብሔር ስለዚህ ምድረ በዳ ለኤልያስ ተብሎ አይቀየርም። ቀንና ሌሊትም ለኤልያስ ብሎ አይዛባም ግን በዚያው ሁኔታ ውስጥ ኤልያስ ቀንና ሌሊትም ምድረ በዳን የሚያይበትን እይታውን ይቀይርለታል ማለት ነው። አራተኛው ኤልያስ የመጣበት መንገድ የረዥም ርቀት መንገድ ነው። እስከ እግዚአብሔር ተራራ እስከ ኮረብ ድረስ አርባ ቀንና አርባ ሌሊት ሄደ ይላል አንደኛ ነገ 198 ላይ ይህንን በዘመናዊ ማፕ ላይ ለማየት ፈልግ ያለው ሞክሬ ያለው እግዚአብሔር ለኤልያስ እንዲጓዝ ያደረገው ወደ እግዚአብሔር ተራራ እንዲሄድ ያደረገበት ርቀቱ እስከ እግዚአብሔር ተራራ ድረስ 420 ኪሎ ሜትር ነው። ቀንና ሌሊት የሄደው 40 ቀንና 40 ሌሊት፣ በሰዓት 5 ኪሎ ሜትር ብሄድ በአጠቃላይ 87 ሰዓት የእግር ጉዞ ነው። ልነሳ የምችለው ነገር እግዚአብሔር ለምንድነው እዛው ዛፉ ስራ አይነግረውም ነበር? እንደ ለምንድን ነው ወደ ተራራ ያንን ሁሉ 420 ኪሎ ሜትር እንድጓዝ ያደረገው? ኋላ እንመጣበታለን። ለምን አስለፋው? ኋላ እንመጣበታለን። ሌላው በመጣህበት መንገድ ተመለስ የተባለበት ምክንያት ማን ነው የመጣበት መንገድ አይነቱ የፍርሃት መንገድ ነበረ። ቅድም እንዳልኩኝ አንደኛ ነገሥት 1910 ላይ ኤልያስም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳኔን ትተዋልና፣ መሳዎችን አፍርሷልና፣ ነቢያትን በሰይፍ ገሏልና ብሎ ፍርሃቱን ይገልጻል ለእግዚአብሔር። ኤልያስ የመጣበት መንገድ ላይ ይሰማ የነበረው ድምፅ እንደዚህ አይነት ድምፅ ነበር። ከውስጡ የምሰማው ነቢያትን በሰይፍ ገሏል፣ ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻሉ እኔ ከአባቶች አልበልጥምና ነፍስን ውሰዳት የሚሉ እንደዚህ አይነት ቃላቶች የሞሉበት መንገድ ነበር። በዚያው መንገድ ነው እግዚአብሔር እንድመለስ የፈለገውም። ስትመጣ እንደዚህ እየተናገርክ መጥተህ ይሆናል። ስትመለስ ግን እንደዚህ አይነት ቃላቶች እና ተርሚኖሎጂዎች አፍ ላይ አይሰሙም፣ ጆሮ ውስጥ አይመጡም፣ አእምሮ ውስጥም አይፈጥሩ። ምክንያቱም ከእግዚአብሔር ጋር ከተገናኘ በኋላ ከአምላክ ከእግዚአብሔር ጋር ኢንካውንተር ካረክ በኋላ እንዲህ አይነቱ ነገሮች ይቀየራሉ። እግዚአብሔር ሰው እግዚአብሔርን ከተገናኘ በኋላ የምታየው ነገር ሚሽኑ ነው እንጂ መንገዱ አይደለም፣ ርቀቱ አይደለም፣ ምኑም አይደለም። ተልዕኮ ነው የተሸከሙ ተልዕኮ ነው የምሰማው እንጂ እንደዚህ አይነቶች መልካም ምድሮች አይደሉም። ስለዚህ እግዚአብሔር ለኤልያስ የተናገረው ቃል በጣም ጠንከር ያለ አገራዊና የአገር ውስጥና የውጭ አገር ተልዕኮ ያለው እንደሆነ ነግሬያቸዋለሁ። ሌላው የኤልያስ የመጣበት መንገድ የተስፋ መቁረጥ መንገድ ነበረ። አንደኛ ነገሥት ምዕራፍ 19 ቁጥር 14 ላይ እኔ ብቻዬን ቀርቻለሁ ነፍሰንም ልወስዷት ትሻሉ ይላል። ተስፋ መቁረጥ ኤልያስ ያለበት የህይወትና የአገልግሎት አውድ ቃል ኪዳና መሰያም ባፈረሰው ህዝብ መካከል ነቢያትም በሰይፍ በፈጀ ህዝብ መካከል እርሱንም እንደ ምዳቆ እያደኑት ባሉት ህዝብ መካከል ነው እየኖረ ያለው። እነዚህ ሁሉ ተደማምረው ኤልያስ ወደ ተስፋ መቁረጥ ወለል እንዲወርድ አድርጎታል። ሆኖም ግን በሰው ፊት ስለ ተስፋ መቁረጥ ማውራት ይቻል ይሆናል። በባለስልጣናት ፊት ያንን የተስፋ መቁረጥ ድምፅ ማሰማት ይቻል ይሆናል። ቤተሰብና ዘመድ መካከል ውስጥም ሆኖ ተስፋ መቁረጥ ቃል ተርሚኖሎጂ መጠቀም ይቻል ይሆናል። ነገር ግን ወገኖች፣ በእግዚአብሔር ፊት ቆሞ ተስፋ መቁረጥ የሚባል ነገር የለም፣ በእግዚአብሔር ዲክሽነሪ የለውም። እንጂ እግዚአብሔር በእግዚአብሔር ዲክሽነሪ ላይ ቢኖሮ ኖሮ ተስፋ መቁረጥ የሚለው ቃል ባል አይኖርም ብዬ አስባለሁ። ዲሽነሪ ቢኖረው እንደዚህ አይነት ተርሚኖሎጂ ያለው ሰው ጋ ነው። እግዚአብሔር ዘንድ ግን ተስፋ መቁረጥ የሚባል ነገር የለም። በህዝብ ፊት ቆሞ ስለ ተስፋ መቁረጥ ዜና ማንበብ ይቻላል። በእግዚአብሔር ፊት ቆሞ ግን አይቻልም። ወገኖቼ አሁን ኤልያስ የመጣበት መንገድ ዛቻ የሞላበት መንገድ ብቻ አይደለም። የምድረበዳ መንገድ ብቻ አይደለም። የሌሊት መንገድ ብቻ አይደለም። የረጅም መንገድ ርቀት ብቻ አይደለም። የፍርሃት መንገድ ብቻ አይደለም የተስፋ መቁረጥ መንገድ ብቻ አይደለም። የማንነት ቀውስም ያለበት መንገድ ነው። ሰባተኛው ምን አይነት የማንነት ቀውስ? ቁጥር 3 ላይ 19 ቁጥር 3 ላይ ኤልያስ ፈርቶ ተነሳ ነፍሱንም ሊያድን ሄደ ይላል። ቁጥር አራት ላይ ቀጥሎ ያለው ላይ ደግሞ ከእግዚአብሔር ጋር ስነጋገር አንድ ቀን የሚያህል መንገድ በምድረ በዳ ወጥቶ ከክትክታ ዛፍ በታች ተቀመጠና እጅ በቃኛ ላሁን አቤቱ እኔ ከአባቶች አልበልጥምና ነፍሰን ውሰድ ብሎ እንዲሞት ለመነ ይላል። እንደዚህ አይነቱ ነገር አንድ ይፈራታል፣ ይሮጣል፣ ከኤልዛቤል ይሸሻል። እዚ ጋር እግዚአብሔር ዘንድ ሲደርስ ደግሞ ነፍሰን ውሰድ ይላል። እነዚህ ኮንትራዲክት የሚያደርጉ ነገሮች የማንነት ቀውስ ሰው በእንዲህ አይነት ህይወት ሲገባ ነው። እንደዚህ አይነት እርስ በርሳቸው የሚጋጩ ነገሮች ያለው ሪያሊቲውንና እየሆነ ያለውና የምናስቡ ነገር የሚጋጭበት ሁኔታ ሲኖር ወገኖችቼ የማንነት ቀውስ ሲጋጥም። ስለዚህ ኤልያስ የማንነት ቀውስ የነበረበት በነበረበት ጎዳና ላይ የሄደበት አሁን በዚያ እንድመለስ ነው። ስለዚህ የማንነት ቀውስ በአጠቃላይ ከምድራዊ መልካ ምድር አንጻር፣ ከስነ ልቦና መልካ ምድር አንጻር፣ ከመንፈሳዊ መልካምድር ምድር አንጻር ኤልያስ የተጓዘበት መንገድ ቀላል አይደለም። በመጣህበት መንገድ ተመለስ የተባለው እነዚህ ሁሉ ታሳቢ ሊደረጉ ይገባል። አሁን እንደመጣህበት ሳይሆን በተለየ ሁኔታ ነው የምትመለስበት ማለት ነው። ኤልያስ በቀጠሮ የተጠራበት ቦታና ምንነትን ደግሞ እንመልከት። እግዚአብሔር ለምን ኤልያስን 420 ኪሎ ሜትር አስጉዞት ወደዚህ ደረጃ እንዲመጣ ለምን ፈለገ? ለምንድን ነው ወደ ኮረብ ተራራ እግዚአብሔር የጠራው? 420 ኪሎ ሜትር ቀንና ሌሊት ተጉዞ ቢያንስ ቢያንስ በሰዓት 5 ኪሎ ሜትር ቢሄድ 87 ኪሎ 87 ሰዓት እንዲሄድ ያደረገበት ምክንያት ለምንድነው ነው ለምንድነው? እዚያ ቦታ ላይ የፈለገው ነው። እዚያው ክትክታ ዛፍ በታች እግዚአብሔር እግዚአብሔር አይነግረውም ነበር ወይ? የፈለገውን መልእክት ላይ ማስተላለፍ ማስተላለፍ የፈለገውን ነገር እዚያው ሊነግረው አይገባም ነበር ወይ? ይሄ ሁሉ ጉዞና ሩጫ ለምን አስፈለገ? ያስፈለገበት ምክንያት አንደኛ ቦታው ለእግዚአብሔር ሰዎች የተለየ ቦታ ነው። ዲቫይን ቪአይፒ ቦታ ነው። ለእግዚአብሔር የተለየ የእግዚአብሔር ሰዎች ሙሴ በዚያ በጎችን ሲጠብቅ ነው እግዚአብሔር የተገለጠለት። ሙሴ እስራኤልን እየመራ ወደዚህ ስፍራ ሲመጣ ተገለጠለት። በዚያ ተራራ የጁዶ ክርስቲያን የሞራል ስነ ምግባር የመንፈሳዊ ሕይወት መመሪያ ሕግጋት ተሰጡበት ቦታ ነው። በመሆኑም ዲቫይን ቪአይፒ ቦታ ነው ያ ቦታ። ስለዚህ በንዲ አይ ከዛፍ በታች ሳይሆን እንዲህ ባለ ቦታ ላይ ነው እግዚአብሔር ሊያነጋግረው የፈለገው። ዲቫይን ቪአይፒ ቦታ ነው። ቦታው ልዩ ቦታ ነው። ታላላቅ የእግዚአብሔር ሰዎች የረገጡት ምረት ነው። ስለዚህ ነው እግዚአብሔር ወደዚያ እንድመጣ የፈለገው። ሁለተኛ ለምንድን ነው እግዚአብሔር ወደዚያ እንድመለስ እንድጠራ ያፈለገው? ቦታው የእግዚአብሔር ድንጋጌ ይፋ የሚደረግበት ቦታ ነው። ይሄ ዲቫይን ዲክላሬሽን የምንለው ነገር ማለት ነው። ዲቫይን ዲክላሬሽን እግዚአብሔር ከሙሴ ጋር ህዝቡን መርቶ ወደዚህ ስፍራ ሲመጣ እግዚአብሔር የተናገረውን ነገር እግዚአብሔር የተናገረውን ነገር አስቡ። እዚያ በዛ አስርቶ ትእዛዛትን ለሙሴ ሰጠ። እግዚአብሔር ሙሴን ያንን አስርቶ ትእዛዛትን ተቀብሎ ለህዝቡ አስረዳቸው፣ ሰጣቸው። ዲቫይን ደክላሬሽን፣ የእግዚአብሔር አዋጅ፣ የእግዚአብሔር ታላቁ ትእዛዝ፣ አስሩ ትእዛዛት ብለን የምንለው ዛሬ የሥነ ምግባር መለኪያ የሆነው ያ የተሰጠበት ልዩ ቦታ ዲቫይን ዴክላሬሽን ቦታ ስለሆነ እዚያ እንዲመጣ ነው እግዚአብሔር እየፈለገው። ስለዚህ ዝም ብሎ ቦታ አይደለም፣ ዝም ብሎ ነገር አይደለም። ቦታው ቨሪ ስፔሻል ነው። ሶስተኛው ወደዚህ እንዲመጣ የተፈለገበት ምክንያት ቦታው የተልዕኮ መቀበያ ነው። ተልዕኮ መቀበያ ነው። ምን ማለት ነው? ተልዕኮ መቀበያ ሙሴ በዚህ ስፍራ ሆኖ ተሁኖ ነው ወደ ግብፅ እንዲሄድ ተልዕኮን የተቀበለው ዓለም አቀፍ ጉዞ ኤልያስም እዚህ ስፍራ መጥቶ ነው ዓለም አቀፍ ጉዞ ትእዛዝ የሚቀበለው ወደ ሶሪያ። ስለዚህ ቦታው የዓለም አቀፍ ጉዞዎች ስምሪት ቦታ ነው፣ ለኢንተርናሽናል ሚሽን ሰዎች የሚላኩበት ኮሚሽን የሚደረጉበት ልዩ ቦታ ነው። ስለዚህ ኤልያስ ወደዚህ ስፍራ መምጣት አለበት። ሙሴ መጥቶ ትእዛዝን የተረከበ ሚሽንን የተቀበለበት እሱም መጥቶ በተራው ሚሽንን የሚቀበልበት እግዚአብሔር ሰው ታላላቆችን የሚያሰማራበት ቦታ ስለሆነ እዚህ ጋር መምጣት ስለነበረበት እንጂ እግዚአብሔር እዚያው ከክትክታ ዛፍ በታች የሚፈልገውን መልእክት ማቃበል ይችል ነበር። ግን ቦታው አስፈላጊ ቦታ ስለሆነ ልብ በሉ። እንግዲህ እግዚአብሔር ኤልያስን እንዲህ አይነቱ ህብረት አብሮ እየሄደ ያለው ከምክንያት ጋር ነው። ከተልእኮ አንጻር ማለት ነው እንግዳው ለምን በመጣሽበት መንገድ ተመለስ ተባለ ነው? አንደኛ የመጣበት መንገድ መረሳት የሌለበት መንገድ ነው። ምክንያቱም የእኛ ታሪክ በእግዚአብሔር ታሪክ ውስጥ ነው ያለው። የመጣንበት ታሪክ የምንሄድበትም ታሪክ ከእግዚአብሔር ታሪክ ጋር የተያያዘ ነው። ኤልያስ የመጣበትን መንገድ ሊረሳ አይገባም። ዛሬ ዛሬ ድልድል ታላቅነት፣ አሸናፊነት ብሰማው በተስፋ መቁረጥ የተጓዘበትን በስደት የተጓዘበትን በአስጨናቂ ሁኔታ የተጓዘበትን ያንን መንገድ ልረሳ አይገባም። ወገኖቼ ስንቶቻችን ረስተናል! የመጣበትን መንገድ እግዚአብሔር እንድንረሳ አይፈልግም፣ እንድንረሳ አይፈልግም እግዚአብሔር የመጣንበት መንገድ የመጣንበት መልክዓ ምድር የሕይወት ውጣ ውረድ ከኢኮኖሚ አንጻር ከማህበራዊ አንጻር ከመንፈሳዊ አንጻር የመጣንበት መንገድ ወገኖቼ፣ ዛሬ ትላልቅ ደረጃ ላይ ደርሳችሁ ሊሆን ይችላል። ዛሬ ወገኖቼ አንተ ተብላችሁ ተጠርታችሁ ሊሆን ይችላል። ነገር ግን በዚህ አጋጣሚ ላሳስባችሁ የሚፈልገው ነገር የመጣችሁበትን መንገድ አትርሱ። በየት በኩል እግዚአብሔር እንዳመጣችሁ በምን አይነት ሁኔታ እግዚአብሔር እዚህ እንዳደረሳችሁ ያንን ታሪክ መርሳት የለብንም መር የለባችሁም ብዬ አስባለሁ። ነው ምናልባት አንዳንድ ጊዜ አካውንታችን እንኳ ባዶ ሆኖ ኪሳችን ባዶ ሆኖ ወገኖቼ እንደ ኤልያስ ጥያቄ መተውም ሳይሆን እያነሳን እግዚአብሔር እስከ መቼ ብለን ከእግዚአብሔር ጋር ስንጣላ የነበርንበትን ጊዜ ትዝ ልለን ይገባል። ኤልያስ ጠዋት ቁርስ በልቶ ማታ ራት ላይ ነው ከእግዚአብሔር ጋር ከቁራ የምረከበው ምሳ አልነበረውም፣ ግን ጥያቄ አላነሳም። እኛም ጥያቄ አንስተን የተቸገርንበት ሰዎች ጋር እንኳ ብድር ሄደን ሰዎች ብድር እኛን የከለከሉበት ምናልባት፣ እስቲ ያለፋችሁበትን ወደ ኋላ ተመልሳችሁ አስቡ። እንድንረሳ እግዚአብሔር አይፈልግም። እግዚአብሔር የማይፈልገው ወደዚያ ልመልሰን ሳይሆን፣ በዛ ላይ ሆነን እግዚአብሔርን እንድናመሰግን አሁን የደረስንበት ነገራችን ሁሉ ከእግዚአብሔር ጋር ታሪክ ጋር የተያያዘ እንደሆነ እንድንረዳ እግዚአብሔር ይፈልጋል። ስለዚህ ታሪክን የምረሳ ትውልድ ልንሆና አይገባም። ያለንበትን የመከራ ዘመን፣ የተጓዝንበትን ጉዞ፣ ምናልባት ምናልባት ልብስ ያጣንበት አንዳንዶች አንዳንዶች አንድ ሸሚዝ ብቻ እየለበሱ ማታ እሷኑ ያጥበው ጠዋት ደግሞ እሷኑ ለብሶ የሚወጡ አንድ ጫማ፣ ዛሬ ግን በተለያየ ደረጃ ላይ በተለያየ ሁኔታ እግዚአብሔር የባረካችሁ ሰዎች ብትኖሩ የመጣችሁበትን መንገድ እንዳትረሱ። መንገዱ ሊረሳ የሚገባ አይደለም። የመጣሽበትን መንገድ አትርሺ። የመጣህበትን መንገድ አትርሳ። ያ የዛቻ መንገድ መረሳት የለበትም። ያ የምድረበዳ መንገድ መረሳት የለበትም። ያ የሌሊት መንገድ መረሳት የለበትም። ያ የፍርሃት መንገድ መረሳት የለበትም። ያ የተስፋ መቁረጥ መንገድ መረሳት የለበትም። ያ የማንነት ቀውስ መንገድ መረሳት የለበትም። አትርሱ፣ የመጣችሁበትን መንገድ አትርሱ፣ በምድረ በዳ የተጓዛችሁበትን መንገድ አትርሱ። መረሳት የሚገባ አይደለምና ነው ሁለተኛው። በዚህ ምክንያት ለምን በመጣይበት መንገድ ተመለስ ተባለ? ያላለቁ ስራዎች ስላሉ ነው። እግዚአብሔር ኤልያስን እንዲህ ይለዋል፣ አንደኛ ነገስት ምዕራፍ 19 ላይ እግዚአብሔር አለው፣ ሂድ በመጣይበት መንገድ በምድረ በዳ ወደ ደማስቆ ተመለስ። በዚያም በደረስ ጊዜ በሶሪያ ላይ ንጉሥ ሲሆን ዘንድ አዛይልን ቅባው፣ በእስራኤልም ላይ ንጉሥ ሲሆን ዘንድ የናምስል ልጅ ዮን ቅባው በፋንታሄም ነቢይ ይሆን ዘንድ ኤልዛቤልን ቅባው ይላል። አዎ ያላለቀ ስራ ስላለን እግዚአብሔር እንድንኖር የፈቀደው እግዚአብሔር በሕይወት እንድንቀጥል የፈለገው ወገኖቼ እንጀራ እንድንበላ አይደለዋን አላ ያበኛ ሊሰሩ የሚገቡ ያላለቁ ስራዎች ስላሉ ያላለቁ ስራዎች አሉ። ታላላቅ ስራዎች ኦርዲነሪ የሆኑ አይደለም፣ ኤክስትራኦርዲነሪ የሆኑ ስራዎች፣ መለኮታዊ አጀንዳዎች ያላለቁ ስራዎች ስላሉ ነው። ኤልያስማ ማ እንደ ኤልያስን ነ ከአባቶች አልበልጥም፣ ከአብርሃም አልበልጥም፣ ከይስሐቅ አልበልጥም፣ ከያይቆብ አልበልጥም፣ ነፍሰን ውሰድ የሚል ውስጣዊ ጩኸት ነበረ። ግን እግዚአብሔር ደግሞ እያለ ያለው ያላለቀ ስራ አለ፣ ገና የምትሰራው ስራ አለ እያለ ነው ያለ። ስለዚህ ያላለቁ ስራዎች እያሉ ያልተፈጸሙ ስራዎች እያሉ ውሰደኝ፣ ከዚች ምድር ገላግለኝ የምለው አነጋገር ግልጽ አይደለም፣ በመንፈሳዊ አይን ስታይ። ስለዚህ ያላለቁ ስራዎች አሉ። ዛሬ ጠረጴዛችሁ ላይ፣ ወንበሮቻችን ላይ፣ መድረኮቻችን ላይ ስንት ያላለቁ የእግዚአብሔር አጀንዳዎች አሉ ወገኖች? ስንት ያላለቁ የእግዚአብሔር አጀንዳዎች አሉ። እሱን ትተን ወደ ነገራችን የተመለስን ወደ ጉዳዮቻችን፣ ወደ ክርክራችን፣ ወደ ጭቅጭቃችን የተመለስን ታላቁን የእግዚአብሔርን አጀንዳ ትተን ወደ ሰፈራችን የተመለስን አንዳንድ ጊዜም ወደ ራሳችን ጉዳይ የተመለስን ታላቁን የእግዚአብሔርን አጀንዳ ረስተን ማለት ነው። ስንቶቻችንን ወገኖቼ ላሳስባችሁ ፈልጋለሁ። ትልቁ የእግዚአብሔር አጀንዳ ጠረጴዛችን ላይ አለ። ትልቁ የእግዚአብሔር አጀንዳና መልእክት ፑልፒቶቻችን ላይ አለ። እኛ ግን አንዳንድ ጊዜ ተዘናግተን ተኝተናል። አዎን፣ አለ መርከቡ መሪ ዮናስን ምን ነው ተኝተሃል አለው። ያላመኑ ሰዎች እንኳ ሲጸልዩ፣ እኔ የእግዚአብሔር ሰው ነኝ እግዚአብሔርን አመልካለሁ የምለው ሰው ይተኛል። ያላመኑ ሰዎች ወደ አምላካቸው ሲጮሁ፣ ያመነውና እግዚአብሔር መልእክት ያለው ዮናስ ደግሞ ይተኛል። ከእንዲህ አይነቱ የተበላሸ ህይወት እግዚአብሔር እየጠብቀን ወገኖች። ያም በተለይ ደግሞ ያላመነው ያመነውን ሲቀሰቅስ እግዚአብሔርን የማያውቀው እግዚአብሔር የሚያውቀውን ሰውን ለጸሎት ሲቀሰቅስ እንዲህ አይነቱ ነገር ምን አይነት አይነት ምን አይነት መልእክት ነው ወገኖች? ምን ነው ተኝተሃል? ምን ነው የቤተ ክርስቲያን መሪ ተኝተሃል? ምን ነው የቤተ ክርስቲያን አገልጋይ ተኝተሃል? ምን ነው ወንጌላዊ ተኝተሃል? ምን ነው ቄሱ ተኝተሃል? ምን ነው ፓስተሩ ተኝተሃል? የእግዚአብሔር አጀንዳ ወንበር ላይ አለ። የእግዚአብሔር ብርቱ ተልእኮ ወንበር ላይ ጠረጴዛ ላይ አለ። ፑልፒት ላይ አለ። የምሰበቅ ቃል አለ። ባፊ ውስጥ ቃል አለ። እስከ መቼት ይተኛለ? የምተኛበት ጊዜ አይደለም። አዎ መልአኩ ተገለጠላቸውና እነዚያ ሐዋርያት ቆመው ወደ ሰማይ ሲመለከቱ ጌታችን ኢየሱስ ክርስቶስ ባረገ ጊዜ መልአኩ መጥቶ ተገናኛቸውና ስለምን ቆማችኋል አላቸው። ስለምን ቆማችኋል? አሁን መቆም አይደለም። ጌታ ኢየሱስ ክርስቶስ እንድትቆሙ አይደለም የነገራቸው። እርሱ እስከ ዓለም ፍጻሜ ድረስ ምስክሮቼ ትሆናላችሁ ነው ያለው እንጂ እንደው አይኖቻችሁን አንስታችሁ ወደ ሰማይ እንድትመለከቱ አይደለም። ተመለሱ፣ ስራ አለ። አሁን ተመልሳችሁ ተሰማሩ ተሰባሰቡ፣ መልእክትን ውሰዱ፣ ወደ ዓለም ሁሉ ሄዱ። ስለምን ቆማችኋል? ስለምን ቆማችኋል ነው። ስለዚህ ወገኖቼ ኤልያስ የመጣበት መንገድ ቀላል መንገድ አይደለም፣ ብቻም ደግሞ አይደለም ወገኖቼ፣ ሊረሳ የሚገባ መንገድም አይደለም። አገልጋዮች መሪዎች፣ ከዮናስ ህይወት አንድ ነገር እንማር። ከዮናስ ህይወት አንድ ነገር እንማር ያለ መታዘዝ ሽቅብ ያወርዳል። መታዘዝ ከፍ ያደርጋል መጨረሻንም ያሳምራል። ኤልያስ ዓለም አቀፍ ጉዞውንም የአገር አቀፍ ጉዞውንም በእጁ ላይ ያለውን አጀንዳ ሁሉ አጠናቆ ወገኖቼ ወደ አምላኩ ወደ ምናፍቀው ጌታው ወደ እግዚአብሔር ሄደ። አዎን ኤልያስ ተሸሸግ ተባለ፣ ተቀመጥ ተባለ፣ ተነስ ተባለ፣ ቆም ተባለ፣ መጨረሻ ላይ ወጣ። እንዲህ አይነቱ የከበረ ህይወት እግዚአብሔር ከንም ከናንተም ይፈልጋል። ለተልኳችን እንትጋ አንተኛ እግዚአብሔር የሰማነውን ቃል ይባርክልን። አሜን። እንጸልይ። እግዚአብሔር አምላካችን ሆይ እንዲህ አይነቱን አስደናቂና አስተማሪ ጊዜ ስለሰጠን የምንማማርበት እግዚአብሔር ወይ ተልኳችንን የምናስታውስበትን ሕያው ቃልህን በእንዲህ አይነቱን ሰዓት ስለተናገርከን እናመሰግናሃለን። ጌታ ሆይ የኤልያስን ህይወት፣ የእሱን ሞዴል እንድንኖር፣ ኤልያስ መሆን አንችልም፣ ግን ኤልያስን ትጋት የኤልያስን ምሳሌነት እንድንከተል፣ አንተን ልብ የሚያሳርፉ አገልጋዮች እንድንሆን፣ አንተ እርዳን። በጌታችን በኢየሱስ ክርስቶስ ዘላለማዊና ህያው ስም አሜን።